ተፋልሞ ያሸነፈ ጀግና ነው። ባርሴሎና ከቶ እንዴት ያስፈራዋል? በአግባቡ ያልተከረከመ የተንጨባረረ ፂሙ በቆዳው እዚህም እዚያም ከሚታየው ንቅሳቱ ጋር ግላዲያተር አስመስሎታል። በሕይወት ያላየው አበሳ የለም። ፍራንቼስኮ አቸርቢ ግን ልጁ ታጋይ ነው፣ እጅ የማይሰጥ በኋላ አሸንፎ የሚፎክር አይነት ታጋይ አንበሳው በሚል ቅጽል ስም ይጠሩታል። የማይታክት ተፋላሚ አስፈሪ አሸናፊም የሆነ ሰው ነው። የዛሬ 12 ዓመት ገደማ ህመም ቢጠናበት ምንድን ነው ብሎ ተመረመረ። ሐኪሞች ከባዱን መርዶን ያረዱት፣ የብልት ፍሬ ካንሰር እንዳለበት ተነገረው። ትኩረቱን ሁሉ ከፉትቦል ወስዶ ሰብስቦ በካንሰሩ ፍልሚያ ላይ አዋለው። የህመሙ በበርታት ፍጥነት ከላሚን ያማል። ቅጽበታዊ ውሳኔ በላይ በረታበት፣ ተመረመረ፣ ክፉ በሽታ ተገኘበት። አቼርቢ ግን በብርቱ ተፈተነ እንጂ አልወደቀም። በብርቱ የተፈተነ ግን ያሸነፈ ወንድ ልጅ ነው። እጅ አልሰጠም። በሽታውን በቀዶ ሕክምና አስወገደው። ከባዱን ትሪትመንት ሁሉ አለፈ። ካንሰር ሊገድለኝ መጥቶ አዳነኝ ይላል። አቸርቢ ታሪኩን ሲቀጥል ከሰርጀሪ ሶስት ሳምንታት በኋላ ወደ ልምምድ ተመለሰ። ወደ ሜዳ ቢመለስም ግን ሌላ ጉድ አገኘ። የጣሊያን ፀረ ዶፒንግ አለቆች የሽንት ምርመራ ውጤቱ መርዶ ይዞለት እንደመጣ ነገሩት። በዚያ ዓመት ታህሳስ ወር ላይ አቸርቢ የተከለከለ ቅመም መጠቀሙ ተረጋግጦ ፖዚቲቭ ተባለ። በድጋሚ ሌላ ምርመራ ተደረገለት። አሁንም ፖዚቲቭ ተባለ። የጣሊያን ኦሎምፒክ ኮሚቴ ለሁለት ዓመት ከፕሮፌሽናል እግር ኳስ ጨዋታ አገደው። ልጁ እንጀራውን ሊያጣ ደረሰ። ለካ ከካንሰር ጋር በተያያዘው ሕክምና የዛ ውጤት ሆኖ ነበርና ከቅጣቱ ሁለት ወራት በኋላ በሌላ የደም ምርመራ ውጤት አቼርቢ ነጻ ወጣ፣ እገዳውም ተነሳለት። ይህንን ተጫዋች ጠይቁት፣ እንዲህ ይላችኋል። ፉትቦልን የሚጫወተው ለአባቴ ነበር ይላችኋል። ይህንን አቋሙ ለኡቲሞ ኡሞ ለተባለ መጽሔት ተናግሮታል። አባዬ ስለ እኔ ብዙ ተጨንቋል። ምናልባት ጥንቃቄውና ቁጥጥሩ ከልክ ያለፈ ነበር። በጎ አስቦ ሊሆን ይችላል። በጎ አስቦ ቢያደርገውም ግን እኔ በእርሱ ምክንያት የፉትቦል ጥልቅ ስሜቴን ፓሽኔን አጥቼ ነበር ይላል። አባቱ ተደራራቢ የጤና እክል ገጠማቸው። ዘጋቢዎች እንደሚሉት ሰባት ጊዜ የስትሮክ ተጠቂ ሆኑ። ሰባት ጊዜ ልጃቸው ፕሮፌሽናል እግር ኳስ ተጫዋች እንዲሆን የቆየ ህልማቸው ነበር። የጤናቸው ነገር ግን አሳሳቢ ሆነው አቸርቢ ፍራንቸስኮ ልጃቸው ፕሮፌሽናል በሆነበት ወቅት ላይ ከዚህ ዓለም ሞት ወሰዳቸው። አድሪያኖ በአንድ ወቅት ላይ የእግር ኳሱ ዓለም ስስት ነበር፣ ታስታውሳላችሁ ብራዚላዊ አድሪያኖ። ግን አባቱ አልሚር ከሞቱ በኋላ አድሪያኖ ራሱን ጣለ። ሁሉ ነገር አበቃለት። ሰማይ የተደፋበት ተጫዋች ሆኖ እነሆ አሁንም እንኳን ባክኖ ቀርቷል። አቸርቢ ግን አባቴ ከሞተ በኋላ ይላል አባቴ ከዚህ ዓለም በሞት ከተለየ በኋላ የሚጫወትለት ሰው አጣሁ። ለራሴ ስል አልጫወትም አልጫወት ነበርና፣ ስጫወት የነበረው ለእርሱ ነበረ፣ ለራሴ አልነበረም ስጫወት የነበረው። እርሱ ከሞተ በኋላ ለማን ልጫወት? ማን ያነሳሳኝ? በኋላ ለሚላን መጫወት ከጀመረ በኋላ ይህ ተጫዋች አስቸጋሪ ፕሮፌሽናል ስለሆነ በክለቡ የልምምድ ማዕከል አቅራቢያ ክለቡ ራሱ መኖሪያ ቤት ተከራይቶለት ይቆጣጠረው ጀመር። እርሱ ግን ሌሊቱን ቤት የሚያድር አይነት አልነበረ። ብዙ ውድቀት ገጥሞታል፣ ግን አንሰራርቷል። አንበሳው በቅጽል ስሙ እንደሚጠሩት ግን አልወደቀም፣ አንሰራርቷል። በ2016 ሁለት ዓላማዎች ነበሩት ውድ አድማጮች ሁለት ዓላማዎች እርሱ እንደተናገረው ለዩሮ 2016 ለጣሊያን ብሔራዊ ቡድን መመረጥና የሚወዳት ፍቅረኛዋን ፍቅረኛውን ማግባት ግን ህይወት እጅጉን የፈተነችው ይህ ተጫዋች አንቶኒዮ ኮንቴም ለብሔራዊ ቡድን ስላልመረጠው ያህልሙ መከነ። ፍቅረኛውም ተለየችው። ግን አሁንም እጅ አልሰጠው ተፋላሚው ትግሉን ቀጠለ። ቀናት አመታት ተቆጠሩና ትላንት ምሽት ላይ ደረስም ኢንተር በ21ኛውና በ46ኛው ደቂቃ ላይ ባስቆጠራቸው ጎሎች ሁለት ለዜሮ እየመራ እረፍት ሆነ ከእረፍት መልስ ባርሴሎናዎች ባልተጠበቀ ማንሰራራት ኢንተርን ፈተኑት 54ኛውና 60ኛው ደቂቃ ላይ ጎሎች አስቆጥረው ውጤቱን ሁለት ለሁለት አረጉት ድምር ውጤት አምስት ለአምስት ኤሪክ ጋርሲያና ዳኒ ኦልሞ ነበር ያገቡት የባርሰሎና ጫና ጨምሮ አልፎ አልፎም ኢንተር እንደገና ደግሞ ከወረደበት ሲነሳ እያየን ሰማንያ ሰባተኛው ደቂቃ ላይ ደረስንና ራፊኒያ ሦስተኛውን ጎል ለባርሰሎና አስቆጠረ። እንግዳው ቡድን ወደ ቀጣዩ ዙር ሊያልፍ አንድ እግሩን አነሳ። መደበኛው ሰዓት ተጠናቆ የባከነ ሰዓት ተጨምሮ ስኮርቦርዱ ላይ ዘጠና ሁለተኛ ደቂቃ በሚታይበት ሰዓት ላይ ኔራዙሪ በቁዘማ ላይ ሳሉ ደጋፊዎች ምሽታችን ተበላሸ ባሉበት ሰዓት ፍራንቼስኮ አቼርቢ ደረሰላቸው። በሕይወቱ ውጣ ውረድና ፈተና ያልተበገረው አቼርቢ በዚህም ጨዋታ በባርሰሎና ከኋላ ተነስቶ ሁለት ለዜሮ ከመመራት ተነስቶ ሶስት ለሁለት በመምራት አእምሯዊ ፈተና አልተፈታም። የዴንዝል ዴንፍሪስን አሲስት አቸርቢ ውጤቱን ሶስት ለሶስት አደረገበት። ጨዋታው ነፍስ ዘራ። ኢንተር ከተኛበት በአቸርቢ ተቀሰቀሰ።